ሰላም ሰላም እንዴት ናችሁ? የአሁ ለሁሉም የዩቲብ ቻናል ቤተሰቦች፣ አሁ ለሁሉም በኦንላይን ተማሪዎችን ተቀብሎ አማርኛ እንግሊዝኛ እና ሂሳብ እንዲሁም ሌሎቹን ትምህርቶች እያስተማረ ይገኛል። ከኛ ጋር መጣችሁ መማር የምትፈልጉ ልጆች ታች ላይ ስልካችን አለ። በዚህ ስልካችን በኢሞ በዋትሳፕ በቴሌግራም እናንተን በሚመቻችው ሶሻል ሚዲያ በማንኛውም ሰዓት ደውሉልን። ሀያ አራት ሰዓት እያገለገልን ስለሆነ በማንኛውም ሰዓት እንድትማሩ ሁኔታዎችን አመቻችተን የምትፈልጉትን ትምህርት እንድትማሩ እናደርጋለን። በዛሬው ለእናንተ ይጠቅማል ብለን ይዘን የመጣን ትምህርት ቃላትን እንዴት አድርጋችሁ እንደምትጽፉ እና እንደምታነቡ ለማስረዳት ወይም ደግሞ ለእናንተ ይህንን እውቀት ታገኙበታላችሁ ብዬ ያሰብኩትን ዝግጅትን ያዘጋጀሁላችሁ። በዋናነት ይህንን ከመጀመሪያው እስከ መጨረሻው እየተጻፉ ቃላቶችን እና ፊደላትን እየጻፋችሁ ብትለማመዱ ቃላት የመጻፍ የማንበብ ችግራችሁን ወይም ደግሞ የሚያስቸግራችሁን ነገር ልታቀሉ ትችላላችሁ ማለት ነው። በዋናነት እነዚህን ፊደሎች እያንዳንዳቸው ሰባት ሰባት ቤተሰቦች አሉት። እያንዳንዳቸውን ቤተሰቦች ይዤላችሁ መጥቻለሁ። በእነዚህ በእያንዳንዱ ቤተሰቦች አንዳንድ ቃል መስርቼባችኋለሁ። እነዚህን ቃላት እንዴት እንደምታነቧቸውና ሲጻፉ ደግሞ የትኛውና የትኛው ፊደል እንደተደረደሩ እያንዳንዳቸውን እነግራችኋለሁ። ስለዚህ እስከ መጨረሻው ተከታተሉ። ቸ ቹ ቺቻ ቼ ች ቾ ከዛ ይሄኛው ደግሞ የ ዩ ይ ያ የ ይ ዮ ይሄኛው ፊደል ደግሞ ነ ኑ ኒ ና ኔ ን ኖ ስለዚህ፣ እነዚህን ፊደሎች በእያንዳንዳቸው ይኸው እንደምታዩት አንዳንድ ቃል ተመሰክቶባቸዋል። በቼ ይኸው አንድ ቃል በቹ በቺ በቻ በቼ በቺ በቾ እና በየ በዩ በይ በሰባት በሰባት ሀያ አንድ ቃላት አሉ። እነዚህን ቃላት ቢያንስ በዛሬው ዝግጅት የተጻፉ ቃላትን እየጻፋችሁ እያነበባችሁ ብትለማመዱ በሚቀጥለው ደግሞ ሌላ ዝግጅት ስለሚኖር በዚህ መንገድ እንደዚህ ሳብስክራይብ አድርጋችሁ ብትከታተሉ መጻፍና ማንበብ ፊደል መለየት ምናምን የሚባለው ችግር አይኖርም ማለት ነው። በቀላሉ እሱን ነገር ትቀርፋላችሁ። ደግሞ ያስቸገራችሁን ነገር ደግሞ እንደዚሁ በቀላሉ የምትረዱበት ሁኔታ ይኖራል ማለት ነው። ስለዚህ ሳብስክራይብ ያላደረጋችሁ ሳብስክራይብ እያደርጋችሁ እያንዳንዳቸው ትምህርቶች እንዲደርሷቸው አድርጉ። ላይክ፣ ሸር እያደርጋችሁ ለጓደኞቻችሁም እንዲደርሱ እንዲሁም ደግሞ ዩቲዩባችንም ደግሞ ለብዙ ሰዎች እንዲደርስ አድርጉ። በቸ ይሄው ለ ሰ የሚል ቃል ተመስርቶበታል። እንግዲህ ቸ የመጀመሪያው ፊደል ነው። ለደግሞ ከአማራኛ የፊደላት ገበታ ውስጥ የመጀመሪያው ፊደል ለሚባል ይባላል። ይሄም እንደዚሁ ለሚባለው ፊደል ሰባት ቤተሰቦች አሉት። እሱ የመጀመሪያው ፊደል ነው። ከዛ ሰ እነዚህን አገጣጥ የሚብጽፋቸው ቸ፣ ለ፣ ሰ ከዛ ዛነባቸው ደግሞ ቸለ ሰ ይላል ማለት ነው። ከዛ ተ፣ እንግዲህ ተ እንዲሁ የመጀመሪያ ፊደል ነው። የዚህም ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ እየተባለ ሰባት ቤተሰቦች አሉት። የመጀመሪያው ፊደል ነው። ከዚያችሁ የምታዩት ይሄ ሁለተኛ ፊደል ነው። ተቹ ይላል ማለት ነው። ተቹ ከዚያቺ ቺ ን ጋ ይላል። ቺን ጋ እንግዲህ ቺ ሶስተኛው ፊደል ነው። ን ደግሞ ነይ ለሚባለው ፊደል ወይም ለዚህ ማለት ነው። ይሄ ነ የሚባለው ፊደል ስድስተኛው ላይ ስትመጡ ን የሚባል ፊደል አለ። እሱ ነው ይሄ ማለት ነው። ከዛ ን ጋ ይላል። ጋ ደግሞ ገ የሚባል ፊደል አለ ጎ ሰባት ፊደል አለው። ይሄ አራተኛው ነው። ገጉጊጋ ጋ ላይ ስትደርሱ ይሄ ድምጽ ይሆናል ማለት ነው። ቅርጹም ይሄ ነው። ችንጋ ችንጋ። ሌላው ቻ አራተኛው ፊደል ቻ ቻ ይ ና ይላል። ቻ ይሄ አራተኛው ፊደል ነው። ይህ ደግሞ ስድስተኛው የቤተሰብ ይሄን ነው የጻፍኩት። ይ ከዚያና ይሄውነት ነው ና ስለዚህ የነን አራተኛ ፊደል የየን ስድስተኛ ፊደል ከዛ የቸን አራተኛ ፊደል አድርጌ ቻይና የሚል ጻፍኩ። ቻይና። ስለዚህ እናንተ ዋናው ይህንን ማገጣጠሙ ብቻ ሳይሆን እናንተ መጽሐፍ ይፈልጋችሁትን ከአንድ በታችሁ ላይ ያለውን ድምፅ ከፊደል ገበታ ላይ ትመርጡና ድምፁን ከእናንተ ከምትፈልጉት ድምፅ ጋር አመሳስላችሁ በቅደም ተከተል ደርድራችሁ እንደዚህ መጽሐፍ በቀላሉ ቻይና፣ ቻይና ከዚያ መቼ ይላል እንግዲህ መ የመቤተሰብ የመጀመሪያው ፊደል ነው። እንደነዚህ ማለት ነው። የቼ ለምሳሌ ይሄ ነው የመጀመሪያው። ከዚያ ሁለተኛ፣ ሶስተኛ፣ አራት፣ አምስት፣ ስድስት፣ ሰባት አለ። ይሄ የሚባለውም የመጀመሪያ ፊደል ነው። እዚያ ቼ ደግሞ ይሄው አምስተኛ ፊደል ነው። መቼ ይላል። መቼ ቺ ይኸው ቺ ሎታ ቺሎታ ሎ የለቤተሰብ ሰባተኛው ፊደል እዚያ ከለቤተሰብ ሰባተኛው ላይ እዚህ ላይ የሚገኝ ማለት ነው፣ ፊደል ነው። ለሉ ሊላ ሌል ሎ ብላችሁ ሎ የሚባለው ፊደል ይሄ ነው። ከዚያ ታ ደግሞ የተ ፊደል አራተኛው ነው። ተቱቲ ታ አራተኛ ላይ ስትሄዱ ታ አለ። ከዚያ ይሄና በስርዓት እንደዚህ አድርጋችሁ ከጻፋችሁ በኋላ ስታነቡት ችሎታ ችሎታ ይላል። ከዚያ ምቾት ምስ የመቤተሰብ ስድስተኛ ፊደል ነው። መሙሚ ማሚ ምሞ ትም የተቤተሰብ ስድስተኛ ፊደል ነው። ት እዚያችሁ የምታዩት ሰባተኛ የቼ ቤተሰብ ነው። ይሄ ምቾት ይላል። ምቾት። ከዚያ ዬ እንግዲህ አቀድማንትን ጠርችላቸኋለሁ ድምፃቸውን እያንዳንዱ ሰባቱን ቤተሰቦች በየ የሰው ሰ የሰ ቤተሰብ የመጀመሪያ ፊደል ነው። ው ደግሞ ወው ዊ ዋው የው ስድስተኛውን የተጠቀምኩት ው ወ ይላል። ከዚያ የሰው የሰው ዩ ጋ ንዳ። እንግዲህ ዩ ሁለተኛውን ነው የምታዩት ይሄ ነው። ጋ ደግሞ ቅድም እንዳሳየኋችሁ ከገጋ አራተኛ ፊደል ነው እያልኳችሁ ነበር። እዚህ ጋርም ይኸው አራተኛውን ፊደል የገ ቤተሰብ ተጠቅሜያለሁ። ን ከዚህ ጋር ይኸው አለ። ስድስተኛ ቤተሰብ ነው። ይኸው አንደኛው ነ፣ ሁለተኛው ኑ፣ ሶስተኛው ኒ፣ አራት ና፣ አምስት ኔ፣ ስድስተኛ ን ይላል። ንን ተጠቀም አዚያ ዳ። ይሄንን በአንድ ላይ አያይዤ ሳነብ ዩጋንዳ ዩጋንዳ ይላል። ይ ሶስተኛ ፊደል ነው። የዩ የ የመጀመሪያው ፊደል እዚያ ዩ ሁለተኛው ይ ይኸው ነው። እዚያ እይ እ የአ ቤተሰብ ስድስተኛ ፊደል ነው። ስለዚህ እይ ያ ይኸው ያ እዚያ ለ የለቤተሰብ የመጀመሪያ ፊደል ነው። ወይም መጀመሪያው ላይ የሚገኝ ነው። ው ደግሞ ስድስተኛ ፊደል ነው የተጠቀሙት። ያለው ያለው ቺ የቼ ቤተሰብ ስድስተኛ ፊደል ነው። ይሄው ቺ ይሄ ማለት ነው። ች ከዚያ ቺ ነው አመጣው። የ ይሄው የ የ ዩ ይ ያ የ ይሄው የ የ ይ ስድስተኛ ፊደል ይሄው ይ ይ ሁ የሀ ቤተሰብ ሁለተኛው ፊደል ሁ ን ደግሞ ይህች ናት። እንዳለ ስድስተኛ ፊደል ናት። ይኸው አንደኛው ነ፣ ሁለተኛው ነው፣ ሶስተኛው ኒ ይባላል። አራተኛው ና፣ አምስት ኒ፣ ስድስት ን ይባላል። ይሄን ተጠቀሙ። ሰባተኛው ሆኖ ነው ን አመጣው እዚያ። ይሄን አጋጣጥ ሜ ሳነበው ይሁን ይሁን ይላል። ይሄ ዮናስ ይላል ዮናስ። ዮ የምታዩት ዮ ነው እዚያ። ና ደግሞ አራተኛው የነ ቤተሰብ ስ ከሰ ቤተሰብ ስድስተኛው ፊደል ነው። ዮናስ ዮናስ ይላል። ከዚያ በነ ደግሞ የመጀመሪያ ፊደል ነብር ይላል ነብር ነብር። እንግዲህ ነ የመጀመሪያ ፊደል ነው የምታዩት ይሄ ነው እዚያ ብ ደግሞ ከበቤተሰብ ስድስተኛው ፊደል ይህን የመሰለ ቅርጽ አለው በቡ ቢ ባ ቤ ብ ብ ስድስተኛው ጋር ስትደርሱ ብ የሚል ድምጽ አለ ይህ ቅርጹም ይሄ ነው እዚያ ብ ር ደግሞ አሁንም የረ ቤተሰብ ስድስተኛው ፊደል ረ ሩ ሪ ራ ሬ ር ስድስተኛው ስለዚህ ነብር ነብር ይሆናል ማለት ነው። ኑ ይኸው ስድስተኛው ንትር ሁለተኛው ፊደል ነው። የነ ቤተሰብ ነ ከዚያ ሁለተኛው ኑ ይባላል። ኑ ሮ ሮ የረ ቤተሰብ ሰባተኛው ፊደል ስድስተኛው ይህ ነው። ሰባተኛው ደግሞ ይህ ነው። ሮ ረ ሩ ሪ ራ ሪ ር ሮ ይሄ ር እንላ እዚያ ይሄ ሮ ይሄው ስለዚህ ኑሮ ኑሮ ኒ እ ኒሁ የአ ቤተሰብ ስድስተኛ ናት። አ ኡ ኢ አ ኤ እ ትላላችሁ። እዚያ ሰባተኛው ኦ ነው የሚሆነው። እ ይቺ ናት። ከዚያ ሶስተኛ ፊደል ኒ ከዚያ ሁ ያት ይቻት እኒሁ እኒሁ። ከዚያ ና ይሄ ያለ ና ና። ከዚያ ቸ የመጀመሪያ ፊደል ነው የምታዩት። እዚያ ው ደግሞ ስድስተኛ ፊደል የወ ቤተሰብ ስድስተኛ ወ ዊ ዋ ዌ ዉ ዎ እያንዳንዳቸውን ፊደል ለመማር ከእኛ ጋር ብትመጡ በአጭር ጊዜ ውስጥ ታውቃላችሁ። ናቸው ናቸው። ስለዚህ እኛ ጋር ለመደወል ያው ታች ላይ ስልካችን አለ። በኢሞ በዋትሳፕ በቴሌግራም ደውሉልን። በማንኛውም ሰዓት እናንተ በሚመቻችሁ ሰዓት በማንኛውም ሰዓት እንድትማሩ ስለምናመቻች የሰዓት ጉዳይ ምንም አሳሳቢ አይደለም። እናንተ ከደወላችሁልን በማንኛውም ሰዓት እንድትማሩ እናደርጋለን። ኔ አለ እዚህ ጋ ኔ እ እኔ። እ ስድስተኛ ፊደል ናት። ብያቸዋለሁ በተደጋጋሚ ትባላለች። ው የአ ቤተሰብ ስድስተኛ እኔ ደግሞ የነ የነ ቤተሰብ አምስተኛ ናት። እኔ ይላል ማለት ነው። እኔ የነ የነ ቤተሰብ አምስተኛ ናትች እኔ ደግሞ ስድስተኛ እኔ እዚ ጋር ኔ ው ነ አንደኛ ኑ ሁለተኛ ኒ ሶስተኛ አራተኛው ና አምስት ኔ ስድስተኛ ን ናት። ከዚያ ን የውጭን ተጠቀም ግ ደግሞ ከገ ቤተሰብ ስድስተኛ ፊደል ናት። ድም ከደ ቤተሰብ ስድስተኛ ፊደል ናት። ንግድ የነ ቤተሰብ ስድስተኛውን ፊደል ንን ወሰድኩ የገ ቤተሰብ ስድስተኛውን ፊደል ግ የምትባለውን ወሰድኩ የደ ቤተሰብ ስድስተኛውን ፊደል ድ አርጌ ጻፍኩና ንግድ ንግድ የሚል ቃል ጻፍኩ ማለት ነው። ኖ የሚለው ደግሞ የሰባተኛው የነ ቤተሰብ ነው። ኖ ስለዚህ ኖ እዚያ እረ እረ ደግሞ የመጀመሪያው እነዚህ ቤተሰቦች አሉት። ለምሳሌ ስድስተኛ ቤተሰቡ ይሄ ነው ብያችኋለሁ። ሰባተኛ ይሄ ነው። አንደኛ ቤተሰቡ ደግሞ ይሄ ነው። ከዚያ ሁለት፣ ሶስት፣ አራት አሉት፣ አምስት። እነሱን ደግሞ በፊደል ገበታ ላይ ሙሉ የአማርኛ ፊደላት ለቅጫለሁ። እሱ ላይ ገብታችሁ ማየት ትችላላችሁ እዚያ። በተረፍ ደግሞ ከእኔ ጋ እዚህ ጋር ስልክ ተቀምጧል። በማንኛውም ሰዓት ብትደውሉልኝ፣ ወይስ ብታስቀምጡልኝ፣ ቴክስት ብጽፉልኝ ነገሮቹን አመቻችቼ የምትማሩበትን ሁኔታ አመቻቻለሁ ማለት ነው። በማንኛውም ሰዓት እናንተ በሚመቻችሁ ሰዓት፣ ፍሪ በምትሆኑበት ሰዓት፣ የእረፍት ሰዓታችሁን ተጠቅማችሁ በሆነ አጋጣሚ እናንተ ክፍተት የስራ ክፍተት በሚኖርበት ሰዓት እንድትማሩ አደርጋለሁ። ስለዚህ እናንተ ይህን ስልክ አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም ደውሉልኝ። በተረፈ በሌላ ዝግጅት እስከምንገናኝ ሰላም ሁኑ። ቻው።